የሚገርማችሁ ነገር እኔ እኮ ልጄ ሂጃብ እንድትለብስ ፈልጋለሁ፣ አባያ እንድትለብስ ፈልጋለሁ፣ እንድትከሳ ፈልጋለሁ፣ እንድታወራ ፈልጋለሁ፣ ከሰው ጋር እንድትግባባልኝ እፈልጋለሁ። የእኔ ህልሜ እኮ ብዙ ነው፣ ብዙ የምፈልገው ነገር አለ። ግን አላህ ሱብሓነ ወተዓላ ሁን ካላለው በእኔ ብቻ ወይም በእናንተ ፍላጎት ብቻ የሚሆን ነገር አይደለም። እኔ የምችለውን ያክል ያልሞከርኩት ነገር የለም ሁሉን ነገር በደረጃ ሞክር ያለሁ ሂጃብ በጣም ቆይቻለሁኝ ከሞከርኩኝ አባያም እንደዛው አባያ ትለብሳለች ግን አንዳንድ ጊዜ ደግሞ አልፈልግም ትለኛለች እኔ ሁሉን ነገር እፈልጋለሁ የማልፈልግ እንዳይመስላችሁ ግን ላይ ከልፉላሁ ነፍሲ ለውሳሀ ምንም ማድረግ አልችልም ይሄ የተሰጠነው ነው ቻሉት ስፔስ ስፔሲፊካሊ ከመጣህና ካወራኝ እኔ ሴቶቹን በተደጋጋሚ በአደባባይ በግልጽ ቋንቋ የማወራው ሴቶቹ ፋይናንሻሊ ኢምፓወርድ መሆን አለባቸው፣ ካፓሲቲ መሆን አለባቸው እያምናለሁ። አቅም ይኑራቸው፣ አቅም። ሰላም አሌይኩም ረህመቱላሂ ወበረካቱ። ውድ የዩቲዩብ ተከታታዮቼ እንዴት ናችሁ? ደህና ናችሁልኝ ወይ? ሰላም ናችሁልኝ? ኢዱ እንዴት አለፈ? እንግዲህ ከረመዳን ድካሙ ኑ ኢባዳ ኢር ድካም ደግሞ እንዳለ አንድ ድካም ነው። ኢድ ራሱ ማለት ነው እንግዳ ሲመጣ ምን ስትሉ በተለይ አረብ ቤት ያላችሁ እህቶቼ፣ አላህ ብርታቱን ይስጣችሁ። ሁልጊዜም ለእናንተ ዱአይቴ ብርታቱንና ሰብሩን አላህ ይስጣችሁ ነው። ሌላው መሻላ ተባረካለ አስራ ሁለት ሺ ገባሁኝ። በጣም በጣም በጣም በጣም ነው ማመሰግነው። ጀዛ ኩምላሁ ካይረን። በእውነት ለካ ሰዋለን እያል ነው። አምስት ዓመት ስድስት ዓመት ዩቲዩብ ያለኝም መስሎ አይታየኝም ነበረ። ለምን ምንም ከዩቱብ የማገኘው ገቢ የለም እስካሁን ድረስ ምንም ነገር የለም። አሁን ግን ዩቱቤ እየተንቀሳቀሰ ነው። አዲስ ሰዎች በአዲስ ነሻጥ አዚዛን እና በረታታ ብላችሁ መታችኋል ማለት ነው። 12 ሺህ ገባሁኝ በጣም ደስ ብሎኛል። በጣም አመሰግናለሁ ሀባይቢ። አሁንም ከጎናችን እንደምትቆሙ በጣም እርግጠኛ ነኝ። ይሄ ነገር እኔም ብቻ አይደለም የሚያግዘው አህላምን የሚያግዛል። ሰራሃተን አህላም በጣም ብዙ ነገር ያስፈልጋታል። ብዙ ነገር መስራት እፈልጋለሁ እሷ ላይ እሷ ላይ በጣም ብዙ ስራዎች ይሰራሉ። ያንን ስራ ለመስራት አንደኛ እኔ ጊዜ ለራሴ መስጠት አለብኝ። ጊዜ ከእሷ ጋር ስራ ለመስራት እኔ በስራ መጠመድ የለብኝም ማለት ነው። ስራ ውጭ ወጥቼ 8 ሰዓት 9 ሰዓት መጥቼ ቤት ውስጥ ደግሞ የራሳችንን የሚያስፈልገንን ነገር አድርጌ እንደገና እሷ ላይ ለመስራት አቅሙ ያንሰኛል። ሰራሀተን አሁን አሁን ደግሞ በጣም እየደከመኝ የመጣበት ጊዜ ስለሆነ ይሄ ዩቱብ በስነ ስርዓት ያስፈልገኛል፣ እና ከጎኔ እንደምትቆሙልኝ በጣም አመሰግናለሁኝ። እንደምንማማር በጣም እርግጠኛ ነኝ ብዙ ከእናንተ የምማረው ነገር አለ፣ የማቀው ነገር አለ። እኔም የማቃትንም የምሰማትንም ነገር ይጠቅማል። ያልኩትን ነገር ወደ እናንተ እልካለው። ስሜቴ ትንሽ ዘብረቅረቅ ብሏል፣ እጀን አሞኛል። ስለዚህ ስለ እጄ ባወራችሁ እጀን ያመመኝ አህላም ስትናደድ ጣቶቿን እንደዚህ ታደርጋለች እና ራሷን ጥብቅ አርጋ ትይዘዋለች ማለት ነው ያን ንደቷ ከዛ የበለጠ ሲጨምር ከሷ ሲያልፍ ትመጣና የሷን እጅ ከኔ እጅ እንደዚህ አደርግ እና ይሄንን ጣቶችን እንደዚህ ትጨፈልቃቸዋለች ማለት ነው። እታገላለሁ፣ ዝም ምን እንዳይመስላችሁ፣ ሞክራለሁ የሷንም ንደት ለማብረድ እኔም እንዳልጎዳ ወዳ ጥራለሁ። ግን አስር አመታት እንደዛ አድርገዋለች። ይሄን እጅ ማለት ነው። አሁን እዚህ ጋር አያችሁት፣ ይሄ ያበጠው እንትሃብ ፈጠረ እንትሃብ አሳብ ጅማቶቼ ተቆጡ፣ ጅማቶቼ ተናደዱ። ባህላም ማለት ነው እና አሁን የምተኛውን የምውለውን ውሎ ብታው በቃ በጣም እዚህ እስከዚህ ድረስ እንዴት ነው ምላችሁ? ይገተግተኛል ነው ይመጠምጠኛል ነው ይቆረጥበኛል፣ የፈለጋችሁትን ነገር በሉ። እማልጠቀመው ክሬም የለም። ሙቆሀ እጨው አበሻም ያዝልኛል፣ ዶክተሩም ያዝልኛል። ግን እጅ አሁን በጣም ያመኛል ማለት ነው። ለምንድን ነው ትግል አለ እንደዚህ አይነት ልጆች በምናሳድግበት ሰዓት እንታገላለን። ሁሉን ነገር አሁን ያለችበትን ሁኔታ ጥሩ መስሎ ከታያችሁ ወይም እዚህ የደረሰችው ደረጃ ካላህ በታች በማስተማር ነው። ሁሉን ነገር በማስተማር ነው። ቤተሰብ ዝም ብለው አይደለም እነዚህ ልጆች የሚቀየሩት። ለምሳሌ ማማ እንድትል ማማ ከመቶ ሀምሳ ጊዜ ታያለሽ። ማማ ማማ ማማ ማማ ዛሬ ነገም እንደዛው በጣም መደጋገም መደጋገም መደጋገም ያስፈልጋል ማለት ነው። አንድ ነገር እንድትሰራ በጣም በተደጋጋሚ እንሰራለን ማለት ነው። ያ ደግሞ ለኛ ያደክመናል። ገብቷችኋል? ገብቷቸዋል? ድካም አለው። ሁሉን ነገር አሁን እኔ ልጄ ሽንት ቤት ገብታ ሽንቷን ሸንታ ታጥባ የምትወጣው ስላስተማርኳት ነው። አንድ ጊዜ ይመስላችኋል ያስተማርኳት ነው? አይደለም፣ አመታት ሽንት ቤት ሲገባ እንዴት እንደምትቀመጥ ከዛ ስትጨርስ፣ መታጠብ እንዳለባት ከዛ ማዳረቅ እንዳለባት ልብሷን መቀየር እንዳለባት ሁሉ ነገር በሂደት እያስተማርናቸው ነው እንጂ ዝም ብለው እነሱ በራሳቸው አይደለም። ሁሉ ነገር ላይ ካላህ በታች ከሁሉም ላይ ካላህ በታች የእኛ ኢሻራ ተቀምጦበት ነው። እኔ በተለይ በውጭም እየሰራው በቤትም እየሰራሁኝ በትርፍ ሰዓቴ እየደከመኝ ነው እድጄ ላይ የምሰራው፣ እና እጄ እንደዚህ እስከሚሆን ድረስ እድጄ ላይ ስራ ሰራለሁ ማለት ነው። አሁን ብዙ ጊዜ ለምን እንደዚህ አታረግላትም፣ ለምን እንደዚህ አታረግላትም፣ ለምን እንደዚህ አትሰሪላትም? በምግቧ፣ በአለባበሷ፣ በጸጉሯ ብዙ ጊዜ ኮሜንቶች አያለሁኝ። እናንተ ስታስቡት እኔ ይሄንን ነገር ሳላደርግ ቀርቼ ይመስላችኋል? እኔ ልጄ እንድትወፍር እፈልግ ይመስላችኋል? እንኳን ልጄ እኔ ራሴ እንድከሳ እፈልጋለሁ። እንደገና ደግሞ ልጄ ጠራህ እንዳትለብስ የምፈልግ ይመስላችኋል? እንዶ ስታስቡት፣ እንዶ ስታስቡት እናንተ ይመስላችኋል። ፀጉሯን ፈታ በዚህ ሰውነቷ ላይ እንድትሄድ የምፈልግ ይመስላችኋል? አልፈልግም። ግን ደሩሯ የምትሰጡት ነገር አለ ደሩሪ አድማችሁ የምትደክሙበት እና የምትጥሩበት አለ። ሂጃብ እሞክራለሁ። የተለያዩ ለእሷ የሚመቹ የሚያስደስቷትን ነገሮች እየገዛሁኝ አቀርባለሁኝ። ከለበሰችልኝ ልኝ፣ እንደባለፈው አሁን ኡምራ ስትሄድ መለበስ እንዳለባት ስለገባትና ስላመነችበት ነው የለበሰችው። ሄዳ እስከመጣችበት ድረስ አላወለቀቻትም። አሁን ግን ሞል ስትሄድ የት ስትሄድ አትለብስም፣ አትለብስም። እሺ አትልም። እኔ እሺ ካለችኝ። አሁን በቅርብ ቀን ዱላብ ተበላሽቶብኝ እኔ በየአመቱ ነው ዱላብ እና ሱፋ የምቀይረው። ሀብታም ሙኜ እንዳይመስላችሁ ስለምትሰብረው ነው። ደላ እንዳይመስላችሁ እንዳረቦቹ ስለምቸገር ነው። እና ዱላብ ስንቀይር ጠረሀ የራሴ እንኳ የቆጠርኩት ጠረሀ ወደ ካምሲን ነው። ከዛ ለልጄ ማልበስ የሚያቅተኝ ይመስላችኋል? ከአቅም በላይ የሚሆን ነገር ሲሆን እትዋዋለሁ። በተለይ ደግሞ አሁን በጎረመሰችበት ሰዓት የምትታገለኝ የምትመታይ ከሆነ ወላሂ ተወዋለሁ። ላይ ከልፉላሁ ነፍሲ ለወሳ አህላምን ሂጃብ ካለበሽ ብዬ ድብድብ አልደባደብም። ለምን እንደ ታውቃላችሁ? ከዛ የባሰ ብዙ የሚያደባድበን ነገር አለ። መተው የለለብኝ እየመታችኝም የምታገላት ሁልጊዜ ጊዜ መልመድ ያለባት ነገር መማር ያለባት ነገር ስላለ ወደዛ ነው ፎከስም አደርገው። እኔ ዞሮ ዞሮ ልጅ ራቅቷን አልወጣችው። እቺ ልጅ ደግሞ ያለችበትን ሀል አላህ ሱብሃነሁ ወተዓላ በደንብ ጠንቅቆ ያውቃል። እናንተ የምተዋት በቪዲዮ ነው። ጠረሃ ስላለበሰች እህቶቼ ለምን ለምን እንዳታረግላትም ለምን እንዳታረግላትም ብላችሁ የምትሉኝ አነ ሰወይት ሰወይት ሰወይት ሞከርኩ ሞከርኩ ከአቅሜ በላይ ሲሆን ከላስተውኳል። አባያ አባያ እራሱ ማአት አባያ ነው ያላት፣ በከለር ብዙ አባያ ነው ያላት። ኤድም መጣ ምንም ሆነ እኔ አባያውን አይቼው ከወደድኩት ትልቅ አባያ እንደዚሳይ ይሄ ለሀሉ እዬ ብዬ እገዛለሁ። እዚ ሀገር ምን ችግር አለ? ግን እሷ ካልፈለገች አልፈለገችም ነው። ልብስ በራሳችሁ ፍላጎት ነው የሚለብሱት። እንኳን የራሳቸውን ልብስ አይደለም። ታውቃላችሁ፣ የእኔን አንሶላ እሷ አላት የምታስቀይረኝ። ትላንት ትላንት አንሶላዬን ቀይሬ ከሆነ እሷ ካልፈለገችው ዛሬ ይነሳል። ያስቸግራሉ። ይሄን ነገር ተረዱን። ሌላም ሰው እስካገኛችሁ ተረዱ። እኔ የምናገረው መቼም አንድ ጊዜ ሆኑ ሶሻል ሚዲያ ላይ ስለወጣሁኝ ለምጠየቀው ጥያቄ ለምሰጠው ኮሜንት መልስ እሰጣለሁ። እኔ አሁን ይሄን ስላላችሁ ከፍቶኝ አይደለም ኖ፣ እኔ እንድታውቁና እንድትረዱ ስለፈለኩ ነው። እነዚህ ልጆች በራሳቸው ፍላጎት በራሳቸው መንገድ የሚሄዱ እንጂ እናንተ መንገድ እንድትመሯቸው የማይፈልጉ ልጆች ናቸው። መንገድ እንድትመሯቸው ስትፈልጉ ደግሞ አስፈላጊ በሆነበት ቦታ ላይ ነው። ያንንም ፍዳችሁን በልታችሁ ነው። እንግዲህ እኔ አሁን ይሄ እጄ አልሐምድሊላሂ፣ እዚ ሀገር ልብስ አይጠመዘዝም እንጂ ልብስ አይጠመዘዝም። ት አልጨብጥም ይሄ እንደዛ አይጨብጥም፣ በደንብ አድርጎ ራሱ አይጨብጥም። እና ከአቅም በላይ ሲሆንብን ነው። ገብቷችኋል?